አስጨራሽ ነው። በምትፈልጉበት ፍጥነት እግዚአብሔር ላይሄድላችሁ ይችላል። እግዚአብሔር ሆይ ጊዜ የለም ስትለው፣ እኔ ዘላለም አምላክ ለጊዜ አስትጨናቅ። እግዚአብሔር በሄኖክ ተደሰተ። ሉሰዳል ወድጄ አለዋለሁ ለምን አለው። በቃ በጣም አስደሰትከኝ። አረማመድ አኬድ አምነኸኛል። የጠየቃችሁን ነገር በሙሉ ስጡት የሚፈልገውን ነገር በሙሉ ከእናንተ ካለ ስጡት። የምትፈልጉትን ነገር ታገኙታላችሁ። በጣም የሚወድ ሰው ትቶ ልሄድ ይችላል። አቋምን አይቶ አንተ አታዋጣም። በአንተ ምክንያት የሚመጣ ጦስ ላይ ላይ ላይ ነው ላይ ታስጨርሰኛል። ለሌሉ ይችላል ችልማደሩ ብቻ ነው እኮ አደልም እ ያድነኛል እኮ እምለው እኔ። እሱ መንገድ ውስጥ እኮ መግባት አለብኝ ማመን አለብኝ። ለመከተል መወሰን አለብኝ። አብርሬው ለመራመድ መወሰን አለብኝ። ሰዓቴን መጠበቅ አለብኝ ከሱ ጋር ለመሄድ ጊዜን ሳክሪፋይ ማድረግ አለብኝ። ፕሮግራሜን አስቀምጬ ፕሮግራሙን መያዝ አለብኝ። እምፈልገው ነገር ሊኖር ይችላል በዚህ መንገድ፣ እሱ ደግሞ በዚህ መንገድ ካለ እምፈልገው ለእሱ ስል መተው አለብኝ። በጣም እምወደውን ነገር የበለጠ እሱን የምወደው ከሆነ እምወደውን ትቼ እሱን መያዝ አለብኝ። እማይጠቅመኝን ብቻ አይደለም የሚጠቅመኝንም ለእሱ ስል መተው አለብኝ። ሄኖክ ዕድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ ሶስት መቶ ዓመት ኖረ፣ ሌሎች ወንዶችና ሴቶች ልጆችን ወለደ። ሄኖክም በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደውም አልተገኘም። አካሄዱን ከእግዚአብሔር ጋር አደረገ። ቅጽበታዊ በታዊ አደለም፣ የአንድ ቀን ጉዳይ አደለም። አሁን ፐርሰቨራንስ አለው አይደል? አሁን ጽናት አለው መቆየት አለው አካሄድ ማለት በጣም በጣም በጣም ኢትስ ኤ ሊትል ስቴፕስ ። አሁን አካሄድ ዎኪንግ አካሄድ በጣም ኤ ሊትል ስቴፕስ ናት። አሁን አንድ እርምጃ ከአንድ እርምጃ ነው የሚጀመረው፣ ግን የረጅም ዘመን ነው አካሄድ ሲሆን የህይወት ስርዓት ነው እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት በጣም ጥቃቅን የሆኑ እርምጃዎች ከእግዚአብሔር ጋር በጣም ጥቃቅን የሚመስሉ የየዕለት የየቀን የየሳምንት የየወራት የየዓመታት፣ እነዛ ተደማምረው ነው ከእግዚአብሔር ጋር አካሄዱን አደረገ የተባሉት። የአንድ ቀን ጉዳይ አይደለም። ዛሬ አካሄድን ከእግዚአብሔር ጋር ላድርግ እምለው ብቻ አይደለም። የላይፍ ታይም ነው። በጣም ውስጡ ብዙ ጽናት አለው፣ ብዙ መሰጠት አለው፣ የራስን ትቶ ወደ እግዚአብሔር ሳይድ ማረግ አለው። እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ የጌታ የኢየሱስ ክርስቶስ አካሄዳውን አይገርማችሁ ጌታ ኢየሱስ ክርስቶስ እኮ በጣም ብዙ ነገር አይደለም የኖረው አንድ ነገር ነው የኖረው እሱ ሲዘረዘር ነው የበዛው የማቴዎስ ወንጌል ምዕራፍ አራት ላይ ባለፈውም ነግሬያቸዋለሁ እቅልላ እቅልል አቀባዩ የሰጠ ኢሳይያስ ስልሳ አንድን አገኘና ተረተረና ይህ ቃል በመካከላችሁ ተፈጸመ አደል ያለው በእሷ ምክንያት ነው የሞተው። እሷ ናት ያስነሳችው። በእሷ ምክንያት ደግሞ ወደ አባቱ ሄዷል። እሷ ነች ባይዘው የጌታ የኢየሱስ ክርስቶስ አጠቃላይ። ይህ ቃል በመካከላችሁ ተፈጸመ ብሎ ያለቀ ነገር ነው። ከፍቱ የጀመረው በቃ አልቋል። ይሄ ብቻ ነው የታሰሩትን መፍታት፣ የታወሩትን እንዲያዩ ማድረግ፣ የተጠቁትን ነፃ ማውጣት፣ የጌታን አመት መስበክ። ሌላ ሲሉ የለም ሌላ። ይሄንን ነው የምኖረው፣ ይህንን ነው የምሰብከው፣ ይህንን ነው የማደርገው ለዚህ ነው ምኖረው፣ ለዚህ ነው መሞተው። አለቀ። ይሄን ነው ኢየሱስ እየመነዘረ እየተረጎመ ብዙ ነገር አልኖረም ኢየሱስ። እቺን ነው የኖራት፣ እሷን ነው እምበትናት ስንል የበዛቸው መሬት ወረቀት ቢሆን፣ ባህር ቀለም ቢሆን ቢጻፍ ቢጻፍ ቢጻፍ እንግዲህ መሬቱን ወረቀት አረጋችሁ ባህር እየነከራችሁ ማለት ነው። ብንጽፈው መሬቱ ተጽፎበት ያልቃል እንጂ በጌታ በኢየሱስ ክርስቶስ የተገለጠው ነገር አያልቅም። ኢየሱስ ምንድን ነበር የገለጠው? ምንድን ነበር ያብራራው? ምንድን ነበር የኖረው? ምንድን ነበር እኖራለሁ ያለው? ኢየሱስ ካላችሁ ኢሳይያስ 61 ላይ የተጻፈችውን ያቺ አስጨራሽ ነው። መንገዱ ከእግዚአብሔር ጋር አሁን ተቁሞ አርባ ደቂቃ እኔ ቆሜ እዚች ጋ ሰላሳና አርባ ደቂቃ እንደምሰብከው አይደለም። እላ አስጨራሽ ነው። በምትፈልጉበት ፍጥነት እግዚአብሔር ላይሄድላችሁ ይችላል። እስበል። እዚህ ጋር ይላል እግዚአብሔር ሆይ፣ ጊዜ የለም ስትለው እኔ ዘላለም አምላክ ነኝ፣ ለጊዜ አትጫናቅ። አስበል። የእግዚአብሔርን ፍላጎት ጠብቆ በተመሳሳይ ሰዓት ለተመሳሳይ ዓላማ በአንድ አቅጣጫ ከእግዚአብሔር ጋር መሄድ ማለት ነው። ዳይሬክሽኑ አንድ አይነት መሆን አለበት፣ ሰዓቱ እኩል መሆን አለበት። አብሮ እየሄደ ነው ለማለት አብረን እየሄድን ነው ለማለት አብረን እየሄድን ነው ማለት ይህንን ሁሉ መጠቅለል አለበት። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ዲሲዥን ነበረው ማለት ነው። አካሄዱን ከእግዚአብሔር ጋር አደረገ ማለት እግዚአብሔር ጎትቶ አመጣው አይደለም፣ እሱ ወሰነ። ላይ ኢየሱስ ፍጹም ሰው ሆኖ እኛ መሃል አደረ እንጂ እኔም ምሰራውን ኃጢአት አይሰራም። ና እኔ መንገድ ላይ ግባ ነው የሚለው። እኔን መስሎ ሰው ሆኖ ይምጣ እንጂ እኔም ናደርገውን እኮ አያረግም። እኔን መስሎ የመጣው እኮ እሱ የሚራመድበት መንገድ ላይ ገብቼ እንድራመድ ነው። ሰው ሆኖ መምጣቱ ብቻ በመካከላችን ማደሩ ብቻውን እኮ አደለም እኮ ያድነኛል እኮ ምለው፣ እኔ እሱ መንገድ ውስጥ እኮ መግባት አለብኝ፣ ማመን አለብኝ፣ ለመከተል መወሰን አለብኝ፣ አብሬው ለመራመድ መወሰን አለብኝ፣ ሰዓቴን መጠበቅ አለብኝ። ከእሱ ጋር ለመሄድ ጊዜን ሳክሪፋይ ማድረግ አለብኝ። ፕሮግራሜን አስቀምጬ ፕሮግራሙን መያዝ አለብኝ። እምፈልገው ነገር ሊኖር ይችላል በዚህ መንገድ፣ እሱ ደግሞ በዚህ መንገድ ካለ እምፈልገው ለሱ ስል መተው አለብኝ። በጣም እምወደውን ነገር የበለጠ እሱን እምወደው ከሆነ እምወደውን ትቼ እሱን መያዝ አለብኝ። እማይጠቅመኝን ብቻ አይደለም የሚጠቅመኝንም ለእሱ ስል መተው አለብኝ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በጣም በጣም በጣም ከባድ ኮሚትመንት፣ በጣም ሲሪየስ የሆነ ዲሲፕሊን፣ የላይፍ ታይም ነው። ቀጥሎስ ዴይ ኤንድ ናይት ነው የድሜ ልክ ነው። መቼ መቼ አንም ለሊትም የሆነ ቀን የኔን የሆነ ቀን የእግዚአብሔርን እንደሱ አይደለም። እግዚአብሔር በሄኖክ ተደሰተ። ሉሰዳ አለ ወድጄ አለሁ ለምን አለው። በቃ በጣም አስደሰትከኛል። አረማመድ አከድ አምነኸኛለሁ። ምንም አይነት ህግ በሌለበት ሰዓት ላይ ሄኖክ እግዚአብሔርን ያምነዋል? የሰው ኃጢአት፣ የሰው አመፅ፣ የሰው ክፋት ሊኩ ላይ በደረሰበት ሰዓት ላይ ሄኖክስ እግዚአብሔርን ደስ አሰኙ። እግዚአብሔር በሄኖክ ብቻ ተደሰተ። እዚህ ክፉ ነገር መሃል አልተውህም አለው። የሄኖክ አካሄድን ከእግዚአብሔር ጋር ማድረግ ውስጥ እምነት ነበር፣ ቀጥሎ እግዚአብሔርን ደስ ማሰኘት ነበር። እምነት ማለት የማናየውን ነገር የሚያስረዳ ተስፋ የምናረገውን ነገር የሚያስረግጥ ነው። ምን ላይ ነበረ እምነቱ? እምነት ምናብ ነው እንዴ? አይደለም። ተስፋ የሚደረግ ነገር አለ፣ አላየኖም አው፣ ተስፋ እናረጋለን። እምነት እሱ ነው። ተስፋ እናረጋለን። በእግዚአብሔር ተስፋ እናደርጋለን። እምነታችን የሚመሠረተው በእግዚአብሔር ታማኝነት ላይ ነው። የዘላለም መንግሥት ከፊት አለ። አዎ፣ ሄኖክ እሱን አምኗል። እግዚአብሔር አዎ የዘላለም አምላክ ነው። ለሰው ልጆች እግዚአብሔር ፕሮግራም ያደረገው በዚህ ምድር ላይ መሰቃየትን ሳይሆን ከዚህ ምድር ጀርባ የዘላለም ሞትን አልፎ የዘላለምን ሕይወትና ክብር እግዚአብሔር ፕሮግራም አድርጓል። ይህን አንድርስታንድ ሲያደረግ እግዚአብሔር ከዘመንና ከእድሜ አውጥቶ ኢተርኒቲ ውስጥ ቀላቀለው። ሞትን እግዚአብሔር ድል መንሳቱን ያሳየው አንዱ በሄኖክ ነው። መጽሐፍ ቅዱሳችን ላይ ሲጀመር ሞትን ሳያዩ አይደል የሄዱ ሰዎች ሁለት ናቸው። አንዱ ይሄ ሰውዬ ነው። አንደኛው ደግሞ ኤልያስም አካሄዱን ከእግዚአብሔር ጋር ያረገ ሰው ነው። ይዘው እሳት መውረድ የእግዚአብሔር ስራ ነው። መንገዱ ግን የኤልያስ ነው። ውሳኔው ግን የኤልያስ ነው። በጽድቅ መጨከንና አንዳንድ የአመፅ መንገዶችን እምቢ ማለት የኤልያስ ነው። ዋጋ ያስከፍልም ወይ በአጥንት ነው የሚያስኬድ። እሳት ላይ እንደመራመድ ቁጠረው። ቻሌንጁ ቻሌንጅ እንዳይመስልህ። በጣም የሚወድ ሰው ትቶ ሊሄድ ይችላል። አቋምን አይቶ አንተ አታዋጣም፣ በአንተ ምክንያት የሚመጣ ጦስ ላይ ላይ ላይ ላይ ነው ምጭ ታስጨርሰኛለ ሊል ይችላል። ውሳኔውን ግን እዩት፣ ሰው እየሆን ቀጥ ብሎ ነው የሚሄደው። ከእግዚአብሔር ጋር አካሄዳችሁን አርጉ። በጣም ዋጋ ሊያስከፍል ይችላል። በጣም ኮሚትመንትን ሊፈልግ ይችላል። እላስጨራሽ ሊሆን ይችላል። የጠየቃችሁን ነገር በሙሉ ስጡት። የሚፈልገውን ነገር በሙሉ ከእናንተ ካለ ስጡት። የምትፈልጉትን ነገር ታገኙታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ ዘጠኝ ቁጥር ሃያ ሶስት ላይ ነው፣ ማንም ደቀ መዝሙሬ ሊሆን ቢወድ አለ። ከእኔ ጋር አብሮ መሄድ ካለ ሲል እኛ ያለን ጌታ ሆይ ሲሉት፣ ራሱን ይካድ ሲል ሰባ አምስት ፐርሰንቱ ይመለሳል። ከነራሴ ነው እንጂ ሲል አንተና እኔ አብረን አይሆንም። አዎ አንተና እኔ አብረን የምንሄድ ከሆነ እየገደልኩ ነው የሚሄደው ግን፣ አንተ ካድመ መጀመሪያ፣ ፐርሰቨራንስ ጽናት፣ የእድሜ ልክ ነው። እለት እለት ምን ይበለኝ? ይከተለኝ። ወዴን ነው የምትከተለው? ኢየሱስን። መስቀል የተሸከመ ሰው ወዴን እንሄደ? ወደ መሰቀያው። ተከተለኛልን፣ ወዴን ነው? ወደ ቀራንዮ። ማንን ነው የሚወስደው? አካሄዱን ከእሱ ጋር ያረገውና አካሄድን ከእሱ ጋር ማድረግ ምን ማለት ነው? በእምነት እግዚአብሔር እንደስ እያሰኘ በወንጌል እውነት ላይ ጸንተ መቀጠል ነው። በሄኖክ ሕይወት እምነት ተገኝቶበታል። እግዚአብሔር እንደስ ማሰኘ ተገኝቶበታል። ሆል ፓኬጅ ወንጌል ተገኝቶበታል። የኢየሱስ የመስቀል ሞት፣ መቀበር፣ መነሳት፣ መሄድ ዳግም መጥቶ እስከ መፍረዱ ድረስ አንድረስታን ዳርጓል። ከታላላ ከአያላን ከብርቱ መላእክቱ ጋር ይወርዳል። ይወርዳል ጌታ ጌታ ይወርዳል በደመና ኦፍ ኮርስ እስከ ሰከንድ ካሚንግ አንደርስታንድ አድርጓል። ይሄ ሁሉ ተሰብስቦ ነው አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ሄኖክን ስሜታዊ ሆኖ አልወሰደውም። እግዚአብሔር ስሜታዊ አይሆንም። ልውሰዶ በቃ አንደስ አይደለም። በጣም ብዙ ነው። ሶስት መቶ ዓመት በጥናት የሄደበት አቋም ነው ይሄ ተቃለሸ። የመስቀል መንገድ ዋን ዌይ ነው። የመስቀል መንገድ ዋን ዌይ ነው። መስቀል የተሸከመ ሰው ተመልሶ አይመጣም። ሟች ነው። ዋን ዌይ ነው። የክሮስ መንገድ ተመልሰ የምትመጣው የቀሬ ነው ስመሆን ከሆንክ ነው። የሰው መስቀል ኪያስቅ የራስን ኪያስቅ ስትሰናበት እስከወዲያኛው ነው። ያሳዝናል። ኖረ ኖረ ሞታል። ምን ኖረ የፈለገው ዝም ብሎ ደስ እንዳለው እንደዚህ አይነት ሰው ስክሪፕቸር ላይ ቦታ የለው። በእግዚአብሔር የልጁ ወንጌል ውስጥ ቦታ የለው። እግዚአብሔር ወንጌል ላይ ቦታ እንዲሰጠ ከፈለግ ኖሮ ኖሮ ሞተ እንዳትባሉ፣ የእግዚአብሔርን ውሰዱ። እኔ የፈለግኩትን ያህል ዋጋ ያስከፍለኝ ይሆናል። የሚቀጥለው ጀኔሬሽን ግን ስርዓት ይማራል። ፓተርን ግን አሳየዋል። እግር የት ጋር መርገጥ እንዳለብ ግን ያልከ እናንተ ዋጋ ክፈሉ። በእውነት ዋጋ ክፈሉ። ምቾታችሁን ለመልቀቅ ፈቃደኛ ሆኑ በጣም ትልልቅ የምትሉትን ፕሮግራማችሁን እግዚአብሔር ፕሮግራም ስራ አምጥታችሁ አስገዙት ከእግዚአብሔር ጋር ካልገጠመ የመታው አቅም ይኖራችሁ ከእግዚአብሔር የሚበልጥብን ነገር የለም ከልጁ ወንጌል የሚበልጥ ነገር የለም የለም ይሄው እነዚህ ሰዎች በጣም ትልቅ ትምህርታችን ናቸው ለምን እኛስ ከእነሱ እንደ አንዱ አንሆንም በሕይወት አለን እኮ ቸርችን ያለን እኮ የእግዚአብሔርን ቃል እኮ እየሰማን ነው ኢንተርቴን አርጋችሁ እንዳትሄዱ። በእውነት ዛሬ እግዚአብሔርን ቃል ሰምቻለሁ፣ ቤተ ክርስቲያን ሄጃለሁ ብላችሁ ለአይምሯችሁ መልስ ብቻ አትስጡት። የተማርኩት ምንድን ነው? ማድረግ ያለብኝ ምንድን ነው? በዚህ ሳምንት ምንድነው ነው ወስኜ መክረም ያለብኝ? ይህንን አድርጉ። ወደ መጸለይ ኑ፣ ወደ መጸለይ፣ ወደ መንበርከክ ኑ። ከእግዚአብሔር ቃል ጋር ጊዜ ወደ መውሰድ ኑ። የእሁድ ማለዳ ክርስቲያን ብቻ እንዳትሆኑ ፕሮግራም ፕሮግራም ላይ ብቻ ኮንሽስ የሚሆን ክርስቲያን እንዳትሆኑ። እዚህ ሰምታችሁታል፣ መኖር ጀምሩ፣ አድርጉት። አካሄዱን ከእግዚአብሔር ጋር አደረገ። አዎ፣ ምንድነው? አካሄዱን ከእግዚአብሔር ጋር ማድረግ፣ በእግዚአብሔር ማመን፣ ስለሚመጣው ነገር ተስፋ ማድረግ። አዎ፣ ያላየሁትን ነገር እርግጠኛ መሆን፣ እግዚአብሔር ያደርገዋል። ምንድነው እግዚአብሔር እንዳምን የፈለገው? ልጄን ኢየሱስ ክርስቶስን ዳግም እልከዋለሁ፣ በሰማይ የዘላለም መንግሥት ተስፋ አዘጋጅቼላቸዋለሁ፣ ወስዳቸዋለሁ። ሄኖክ ያስተማረን እሱ ነው። እግዚአብሔር ከሞት በላይ መሆኑን ያሳየ ሰውየው እንዳይሞት ወስዶ ነው። ተስፋ አለ፣ እምነት ተገኘበት። ቀጥሎስ ደስ አሰኘው። እግዚአብሔርን ደስ ለማሰኘት እኔን ደስ የሚያሰኘን ነገር መተዋለብኝ። ከዛ ውጭ የክርስቶስ ሞት፣ የክርስቶስ መቀበር፣ የክርስቶስ መነሳት፣ የክርስቶስ ማረግና ዳግም ከመላእክቱ ጋር በክብር መመለስ ገብቶታል። ወንጌል ገብቶታል። ኢተርኒቲ፣ ዘላለም ታይቶታል። ታዲያ እኔ በዚህ ውስጥ መቀጠል አለብኝ። ኢየሱስ ዳግም ይመለሳል። በምንድነው? ሄኖክ ሞትን ሳያይ ሳይቀም ሲሄደው ወንጌል ገብቶት። በወንጌል ካመንክ እግዚአብሔር የዘላለም መንግሥት አዘጋጅቶልሃል። በወንጌል ካመንክ የጥፋት ውሃ አያገኝህም። በወንጌል ካመንክ ከዚህ ከሚጠፋ ሰማይና ምድር ጋር ተጠቅልላ አጠፋም። በወንጌል የምታምን ከሆነ እግዚአብሔር ከሞት ባሻገር የዘላለም ሕይወት አዘጋጅተዋል። ይህንን የሚያጸናው በምን እያደረገ ነው? ልጁን ኢየሱስ ክርስቶስን ዳግም ወደ ምድር ልኮ፣ የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ የመስቀል ሞት፣ መቀበር፣ መነሳት፣ በክብር ወደ ማረግና ዳግም በመመለሱ፣ በዚህ በማመን ብቻ ነው። ሄኖክ ይሄንን ያገኘው በዚህ እምነት ስለሆነ፣ ሌላ መንገድ የለም። ምናልባት ሌላ ነገር አመናችሁ ጌታን ተቀብያሉ የምትሉ ሰዎች ካላችሁ ዛሬ መቀበል አለባችሁ። እንደገና እግዚአብሔር የሆነ ነገር ያደርግልኛል ተብሎ ሰው ጌታ፣ እሱ የዘላለም ይወት አያስገኝም። እሱ የዘላለም ይወት የሚያስገኘው የእውነት እውቀት ላይ የተመሠረተ ነው። የእውነት እውቀት ደግሞ በክርስቶስ ኢየሱስ ሞትና ትንሣኤ ላይ መመስረት አለበት እምነታችሁ